የኢትዮጵያ ንግድ ባንክ አሰላ ዲስትሪክት የብድር አቅርቦት ተደራሽ ለማድረግ ባንኩ በቅርቡ ወደ ሥራ ያስገባውን ሲቢኢ በጄ የተሰኘ አነስተኛ የብድርና ቁጠባ አገልግሎት ተግባራዊ ማድረግ በሚቻልበት አግባብ ዙሪያ ከባለድርሻ አካላት ጋር ተወያየም። በኢትዮጵያ ንግድ ባንክ የአሰላ ዲስትሪክት ዳይሬክተር አቶ ስንሻው ንጉሴ በአሰላ ከተማ በተካሄደው የውይይት መድረክ ላይ በመገኘት ባደረጉት መክፈቻ ንግግር እንደተናገሩት የኢትዮጵያ ንግድ ባንክ የባንክ አገልግሎት ተደራሽነትና አከታችነት ተግባራዊ ለማድረግ ዘርፈ ብዙ ስራዎች ሲያከናውን መቆየቱን አንስተው ከቅርብ ጊዜያት ወዲህ ደግሞ ሲቢኢ በጄ የተሰኘውን መተግበሪያ በማዘጋጀት አነስተኛ ገቢ ያላቸውን ዜጎች ተጠቃሚ የሚያደርግ አሰራር ወደ ስራ ማስገባቱን አንስተዋል። ባንካችን እያደረገ ባለው የሪፎርም ለውጥ አዳዲስ አሰራሮችን ለመዘርጋት ጥረት የተደረገ ነው ያለው በተለይ የዛሬ ሁለት ዓመት አካባቢ ከኢትዮ ቴሌኮም ጋር የጀመር ነው የዲጂታል ሌንዲንግ ሲስተም አለ። አራት አይነት አገልግሎቶችን የምናቀርብበት ሲቢኢ። በዚህ ስራ ባለፈው ስምንት ወራት እስከ ፌብርዋሪ 28 ድረስ ባለው ወደ 3.9 ቢሊዮን ብር የቴሌብር ቻናል ለ717 ሺህ ዜጎች መድረስ ተችሏል። የፋይናንስ ተደራሽነትን በዋናነት ለማረጋገጥ እንዲያግዝ እስካሁን ድረስ አንባንክድ የሆኑ አሴም ታይም አንደርሰርቭድ ወይም ደግሞ በሚገባው ደረጃ ያላገለገልናቸውን ዜጎች ለማገልገል እንዲያግዝ የቀረጽ ነው አዲስ በራሳችን ፕላትፎርም በራሳችን ሲቢኢ ብር ፕላስ ሲቢኢ በጄ የሚል ደግሞ ፕሮዳክት ጀምረናል። የተለያዩ ተቋማትን በመወከል የመጡት የውይይት መድረኩ ተሳታፊዎች የተለያዩ ጥያቄዎች አንስተው ማብራሪያ ተሰጥቷቸዋል። ተሳታፊዎቹ የኢትዮጵያ ንግድ ባንክ የባንክ አገልግሎት ተደራሽነትና የብድር አቅርቦት አካታችነትን እውን ለማድረግ የጀመራቸውን አዳዲስ አሰራሮች አበረታች መሆናቸውን ተናግረዋል። ባለፉት አመታት ከተለያዩ የመንግስትና መንግስታዊ ያልሆኑ ተቋማት ሰራተኞች የአካታችነት ጥያቄዎች ሲነሱ መቆየታቸውን ያስታወሱት አቶ ስንሻው ሲቢኢ በጄ ሰራተኞች ለተለያዩ የግል ጉዳዮች ማስፈጸሚያ የሚውል የአነስተኛ ብድር አገልግሎት ማግኘት እንዲችሉ በማሰብ የተዘጋጀና ሲነሱ የነበሩትን ጥያቄዎች የሚመልስ አሰራር እንደሆነም አመላክተዋል። በተለይ ትልቅ ጥያቄ ከነበረው የብድር ለመላው ማህበረሰብ ብድር ተደራሽ ከማድረግ አንጻር የነበሩ ክፍተቶችን እያቃለለ የመጣ ዘርፍ ነው። በመሆኑም ከባለፉት ሶስት አራት አመት በፊት ከነበረው የብድር አሰጣት ሂደት እጅግ በጣም በተሻለ መልኩ ነው እየተካሄደ ያለው። በዚህ አመት ሰፋ ያለ ብድር ለማቅረብ ሞክረናል። ተደራሽነቱን ባረጋገጠ መልክ፣ አካታችነቱን ባረጋገጠ መልክ፣ የማህበረሰብ ጠቀምነቱን ባረጋገጠ መልክ ለማቅረብ ጥረት የተደረገ ነው ያለው። ስራው ጅምር ነው፣ ነገር ግን በጣም በስፋት አስፍቶ መሄድ የሚፈልግ ነው። ተቋማት ሰራተኞቻቸው የብድር አገልግሎት ተጠቃሚ ለማድረግ የሰራተኞቻቸው ደመወዝ በሲቢኢ ብር ፕላስ በኩል መክፈል እንደሚጠበቅባቸውም አቶ ስንሻው አስረድተዋል።